የሆነ ሰዓት ስለችው ትጋት አለው እና አመሰግናለሁላችሁንም። እንግዲህ ዛሬ ቅመሜ ስትመጣ ምንም አይደለም ቡቡዬ፣ እኛም እናመሰግናለን። ምርጥ እህቶች አሏችሁ፣ ሀይሚና ቡቡዬ። ከፍታ ወደ ላይ ብለናል ማለት ነው። እዛ አስክረን ምን እናደርጋታለን? ምንም ስክረናት ሀይሚዬን ዛሬ መኝታ ቤቷ ጎርደድ ጎርደድ እንልባታለን። ጥያቄውን አንተው ጠይቅና አንተው ምልስ ታደርገዋለህ ቡቡዬ

እንግዲህ የሀይም የመኝታ ቤት የተለመደ ወይን የተለመደ ነው። እሺ፣ አዲስ አይደለም፣ የተለመደ አንድ ጊዜ የልደት ቀን አይተናል እኮ ሰበሪው እንደማይጠጡና ወይን እንደሚጠጡና እንደማይጠጡ አፋቸው አሽታችሁ ንገሩን፣ ንገሩን፣ ንገሩን። ውሸቴና ስቃልዳቸው ነው ብዬ በገዛ መኝታብሽ ጉልበት ጉልበት የሚልሽ ነገር ነው። እመታለሁ፣ ቀነጥፋለሁ። በፀባይ ነው እንጂ ሰካራ ምን መያዝ ዘርበ ያላለም። አንበሳው በተነሳ ከመቀመጫው። እኔ እኮ የብሩኬ ቁጣ ማለት ነው፣ በፍራንኩ ራሱ በጣም ያስፈራል። ባይ ዘወይ ማለት ነው። የብሩኬ ሲቆጣ ዘርበይ አላለም እኮ እንደ ጉልበተኛ አድርግሽ በተኛ አይደለሁም። እሺ በቃ ግን ስነስርዓት ያዝ። መጠጣ አጠጣ ስጠጣ አይቼ አላቅም። ዛሬ እንዴት ነው? በመኝታ ቤት ስጠጣማ ይሄ ያለችው ቁምጣ ልብስሽ ምናምን እንዴ ቁምጣ ትለብሺ? ብሩክ፣ መኪና ውስጥ ካልሆነ መስጠት ቀር ቁምጣ ትለብሺ? ምን ይታወቃል እንዴ ቡቡዬ ስለሆነ ምንም ችግር አይደርስባችሁም። ግን ሌሎቻችሁ እዚህ ጋር እንደዚህ አይነት ነገር ቢያጋጥማችሁ ሰካራም ላይ ቁልፍ ቆለፋችሁ ማለት እና እናውጣብኝ ማለት ነው። መገለጽ ይላሉ። ማልገነጥለው መስሎች ነው እየነገርኳቸው ያለሁት። አሁን እሱን በስካር መንፈስ መኪና እንዳይነዳ እሱን አድናለች ግን የእሷ ሕይወትስ የእሷ ግን ማርያም ስም ሲጠራ ሁሉም ነገር እርስት አደረገው። ቡቡዬ ይመቸኛ ኮምን ነው። ለማንኛውም ቡቡዬ ምንም አያደርግሽም እንጂ አደራረግሽ በጣም ጥሩ አይደለም። ሌሎቻችሁ ግን ሀይሚ እንዲህ አደረገች ብላችሁ እንዳታደርጉ፣ ምክንያቱም አይደረግም። የኔ ቆንጆ እኔ ጠጥቸው ነው። እሺ፣ እኔ ቡቡዬ መላላጥ ሲያምርብ ብትላላጥ የኔ ቆንጆ የኔ ምናምን እያል ካልተላላጥ መሰላችሁ ሲያምርበት፣ ይመጫቡ እየመጡ አድርግሽ እያመሹ ሄዳሉ። እሺ፣ እሺ ይመች ሁሌን ወደ ሶስት መቶ ነው አራት መቶ ምናምን ብሩኬ ተቤት እንዳይወጣ ላይክ የሚል አይቻለው። እስኪ እናንተስ እንደው ምን ትላላችሁ? ባይወጣ ጥሩ ነበር። ነገር ግን እሺ፣ ቤቴ ወና ይሁን እንዴ ድር ያድራበት ይሸረድ። እንዴት ሄራሪ ድር አድርቶበታልና ወደ ቤቴ መመለስ አለብኝ። አንቺ ጋር ያለው ሰላም ሁሉ ነገር ተስተካክሏል እያለ ዛሬ ብሩኬ ማመልከቻ አስገብቷል። ለሀይሚ ማለት ነው። ምን ብለህ እኮ ካንቺ ጎን ነው ምከራዩ ማለት ነው ጉድ በል ጎንደር! ነፃነቴን ትቃወመኛለህ ማለት ሀይሚዬ? ብሩኬ ጎንሽ እከራያለሁ፣ ከቤትሽ እወጣለሁ አለም። ያስብላል፣ ያስብላል። ቤተሰብ ወንድ ልታስገብኝ ነው ወይ አላለም። ቡቡዬ ይመችህ እንደ ምን ማለት ነው? ሃይምዬ አስቀሪ እንጂ ብሩኬ ደግሞ ያው ግባም ውጣም ለማለት አሁን ላይ እንግዲህ ያው ሙሽዬ ጋም የተባለውን ነገር ሰምተናል። ቅድም ልጅ ነው ግን ደግሞ ራሱ መጥቶ እናቴ እንዲህ እንዲህ እፈልጋለሁ ብሎ ካለኝ ምንም ማድረግ አልችልም ብላ እንግዲህ ተናግራለች። እንግዲህ ያንን ይሄንን ስላችሁ ማለት ያን ያክል የሚከብድ ነገር አይደለም። አብሮ መኖር ቀላል ነው። ነገር ግን ብሩኬ እንግዲህ እንደምታዩት ያኔ የተለያየ የራሳቸው ስራ ሊኖራቸው ይችላል። ብሩክ የሚሰራው ስራ ሊኖር ይችላል። ሃይሜ የሚሰራው ስራ ሊኖር ይችላል። በዛ መካከል የሆነ ሰዓት ወይ ሷ ለብቻዋ ስራውን ሲሰራ፣ ወይ ሱ ለብቻ ስራውን ሲሰራ ሊደባበሩ ይችላሉ። ምክንያቱም አንድ ላይ ሲሆኑ ማለት ነው። ለማንኛውም ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? ውሏችሁ እንዴት ነበር? እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለው ዛሬ እንግዲህ ቡቡዬ ፏፍሽ ብሎ መጥቷል። ይሄንን ጸውርህን አስተካክለው ስንል በቃ አልሰማ አልክን አይደለ? ቆይ እንኮርኩብህ። እንዲህ ምን እንቆጥ መሰለኝ አይደል? ብሩኬ ሰምተሃል? ፀጉርን ተስተካከለው ቀንሰው ሰው። ትናንትና ነው መቼ? በቀደም ቆንጆ ሆኖ ነበር። ዛሬ ደግሞ ጭብርር ብለህ መጣሃል። ምን ሆነ ነው? ቀንሰው ፀጉርን ቀንሰው። ለማንኛውም ማለት ነው ቤተሰብ እና ዛሬ እንግዲህ ያው ሃይሜን ፕራንክ ለማድረግ ነበረ፣ ወይን ጠጥቶ ምናምን ምናምን፣ ያው እሷ ፍቅር ፍቅር አልሰራም ማለችው ማለት ነው። አልጋ ውስጥ ገብቶ እንደዚህ ቦታ መቀየሩ ነው። በሱ ቤት አልጋ ውስጥ የገባው ቦታ መቀየሩ ነው ሀይሜ እንዳትነቃ ማለት ነው። ነገር ግን ሀይሜ ደግሞ ምንም አልነቃ እንትና አላለችም ማለት የሆነ ምንም አልመሰላትም ነገር ጠጭም ስትባል ፍቅር ፍቅር ንስራም ስትባል የሆነ ፈርታ አለችም፣ ለእሱም ማስባለች። ግን ካደረገችው ነገር ውስጥ ሁሉ ሌሎቻችሁ ቢገጥማችሁ ማድረግ የሌለባችሁ ስህተት ነው ብዬ የማስበው ልንገራችሁ። ምክንያቱም ብሩኬ ችግር የለውም ሀይሚ ያደረገችው ነገር ለሀይሚ ችግር የለውም፣ ምክንያቱም ብሩክ ስለሆነ ሌላ ሰው ስላልሆነ ማለት ነው። ግን ሌሎቻችሁ አሁን ለምሳሌ አንድ ቪዲዮ የምታዩት የሆነ ነገር ልትማሩበት ነው። አሁን ለምሳሌ አንድ ሰካራም ክላሳችሁ ብታገኙ ከዛ ሰውዬ ጋር ምንም አይነት ነገር ግንኙነት ማድረግ ምንም አትፈልጉም። በቃ ቤታችሁ፣ ክላሳችሁ ውስጥ ገብቷል ልክ እንደ ሃይሚ፣ አሁን ሃይሚና ብሩኬ እንዳደረጉት ብታገኙ እዛ ውስጥ ልጁ እንዴት ነው የሚወጣላችሁ? ልጁ እስከወጣ በኋላ የሚሄድበት የሚያሰጋችሁ ከሆነ ጥሩ ቦታ ላይ እንዲሆን ከፈለጋችሁ አንደኛ ቁልፍ መደብቆ በጣም ጥሩ ነው። ነገር ግን ክላስ ውስጥ ሆና እሷ እዛው ያለች መቆለፍ የለባትም። ምክንያቱም እዛ የሆነ ነገር ብትሆነስ? እሷ የብሩክና ሃይሚን አይደለም እየነገርኳቸው ያለሁት፣ የእነሱ ፕራንክ ነው። ሪል ፕራንክ ችግር የለው ምንም አይሆን። ግን ኖርማሊ እንደዚህ አይነት ነገር ቢያጋጥማችሁ በር መቆለፍ የለባችሁም። በፍጹም ራሳችሁን ልታድኑ አትችሉም። በር ከቆለፋችሁ ምንም አይነት ነገር ቢመጣ ሰይጣን መጥፎ ስለሆነ ራሳችሁም ማደን አትችሉም። ሀይሚ አሁን ለሱ ትክክል ነው፣ ለሱ መኪና እንዳይነዳ ሰክሮ ምናምን ለሱ ጥሩ፣ ለሱ ዋስትና ከፍላለች። ግን ደግሞ የራሷን ሕይወቷን አደጋ ላይ ነው የጣለችው ስነግራችሁ ምሳሌ ሆነ እያልኳቸው ያላችሁት እንጂ በሁለቱ መካከል ምንም አይነት መጥፎ ነገር አይፈጠርም። ይሄ የሚታወቅ ነገር ነው። ግን ሌሎቻችሁ እንዲ አይነት ነገር ቢገጥማችሁ እንደዛ እንዳታደረጉ፣ በር ቆልፋችሁ እንዳደብቁ። ምክንያቱም ሰው እንኳን እንዳይደርስላችሁ ነው የምትሆኑት። እንደዚህ አሁን እንደ ሃይሚ አይነት ነገር አደርጋለሁ ብትሉ ሰው ራሱ ድምፅ አሰምታችሁ ብትመጡ ለራሱ ሰው አያድናችሁም፣ ህይወታችሁን ላይ አደጋ ያደርሳል ብዬ አስባለሁ። በእኔ እይታ ነው፣ ቤተሰቦች በሌላ አላቅም። እንግዲህ እናንተን እይታ ደግሞ ኮመንት ስር ማስቀመጥ ትችላላችሁ። እና ሀይሚሻ በብሩክ ቁልፍ መቀማት ያደረግሽው ትክክል ነሽ። ሰው ሰክሮ መኪና እንዳይነዳ አደጋ እንዳይወድቅ ልክ ነሽ። በአንቺ በኩል ግን በር መቆለፍሽ ጭራሹንም ሰው እንዳይደርስልሽም አንቺ እራስሽንም ተከላክለሽ አምልጠሽ እንዳትጂ ቁልፉን ሻንጣ ውስጥ ነው የደበቅሽው። ሰው አይደረግም ነው። እኔ በእኔ እይታ፣ በእናንተ ደግሞ የፈለጋችን እኮ መስር ጻፉልኝ ማለት ነው። ሌላው ሲቀጥል ዛሬ እንግዲህ ብሩክ አመስግኗል። የጨረቃ ፋሚሊዎች ለመሆን ገንዘብም ምንም ክፍያ ያስፈልግም። ንጹህ ሰው እና ንጹህ ማንነት፣ ንጹህ ልብ ካላችሁ ጨረቃ ፋሚሊዎች መቀላቀል ትችላላችሁ። እንዲሁም ደግሞ አዳዲስ ሰብስክራይብ ሰብስክራይብ አላልኩም። አዳዲስ ሰርፕራይዞች አሉ። እነሱ ምን ምን እንደሆኑ ገምቶ ተብላችኋል እንግዲህ። ከግምት ውስጥ ገምቶ ከዚህ በፊት ቃል የገባልን ነገር ሊያሳየን ነው። ምንድን ነው ቡቡ ቃል ገብቶ የከዳን ነገር ቢኖር እሱ ብቻ ነው። እሱም ስላልተሳካለት ነው። ካርቶን አይደለም ስላልተሳካ አይመስለኝም። ከዚህ በፊት የሆነ የስደተኞች ምናምና ብሎ ነበራ። እሱ ነገር ነው እስካሁን ያላሳየን፣ ሜቢ እሱ ይሆናል ብዬ አስባለሁ። እንግዲህ ደግሞ የሶስት መቶ ሺና የሁለት ከሀምሳውም ከሆነ ምንም አረጋ አይቻለም። ያው ብቻ ይመቻችሁ። አንድ እሱ ነው መልእክቱ። ሁለተኛ አመስግኗችኋል፣ ምስጋና ምስጋና፣ እኛም እናመሰግንሃለን። ከዚህ በላይ ከፍ ከፍ ብለህ ወደ አራት ወደ ምን በቃ እያለ እያለ ተከታታይ ሀብት በሀብት እንድትሆኑ መልካም ምኞታችን ነው ሀይሚና ብሩኬ። ሌላው ሲቀጥል ከቤት ለወጣ ነው ብሎ ማመልከቻ አስገብቷል። ብዙዎቻችሁ ፍቃደኛ ናችሁ። እኔ ከሀይሚ ጋር ብሬ በመኖሬ ግን ደግሞ ግዴታ መውጣት ስላለብኝ ነው ብሏል። እዚህ ጋር ማብራራት የምፈልገው ነገር ምን እንደሆነ ታውቃላችሁ አንድ ሰው እንግዲህ ከአንድ ሴት ልጅ ጋር አብሮ ለመሆን ሲያስብ ብዙ ነገሮች አሉ። ግዴታ ወንድ ልጅ ነው፣ ሴት ልጅ ናት። ይቺ ሴት ደግሞ ለሱ እንግዲህ ምርጫው ሴት ናት። እሷም እሱም ደግሞ ለሃይሚ ምርጫዋ ወንድ ነው። ሶ ከለታት አንድ ቀን አንድ ቀን መታለላችን አይቀርም፣ ግዴታ ለአቅመ ሔዋን እስከደረስን ድረስ። በእንደዚህ አይነት ጊዜ እንኳን አይደለም፣ እንደዚህ ከምትወዱት ሰው ጋር አንድ ቤት ውስጥ ኖራችሁ፣ ሰይጣን፣ ይሄ ሰይጣን ጉዳይ ነው። በእርግጥ ይሆናል፣ ያደርጋል፣ ታደርጋለች እያልኳቸው አይደለም። ይሄ ሰይጣን ነው። እንደዚህ አይነት ነገር በጣም በራሱ ሰይጣን ይፈታተናችኋል። ሀታ ራሱ ከወንድም ጋር አንድ ላይ አትኑሩ ይባላል። የምታውቁ ከሆነ ታውቃላችሁ። ለምን አታውቁ? ከወንድም ጋር ለአቅመ ሔዋን ወንድም ከደረሰ ሰው ጋር አንድ ክላስ ውስጥ ወይም ደግሞ አንድ ቤት ውስጥ ሌላ ቤተሰብ ምናምን ከሌላ አትኑሩ ይባላል፣ ይመከራል፣ በብዛት ማለት ነው። እና ይሄን ነገር እኔ አልደግፈውም ግን ደግሞ እንደ ሀሳብ አብረው ቢኖሩ ደስ የሚላቸው ሰዎች ያው ሁሉንም ነገር ክሪር አድርገው ያው በቃ ደግፊኝ ይደግፍሻለሁ በሚለው በቃ ፍቅረኛው ፍቅረኛ ይነሽ ፍቅረኛሽ ነኝ፣ በአንቺ ሕይወት ውስጥ ምንም መጣ አብሬሽ ነሽ፣ በእኔ ሕይወት ውስጥ ምንም ቢመጣ አብረነን የሚለውን ነገር እንደዛ አድርገው በእንደዚህ አይነት ኬዝ መቀጠል ይችላሉ። ነገር ግን አሁን በእንደዚያ አሁን ባሉበት በዚህ ሰኩሪቲ ላይ እንደዚህ አሁን እየተፈራሩ አሁን እሱ ሱ የሆነ ነገር ሲሆን ምን ልታደረገኝ ነው? ምን ሊሆን ነው? ምን ሊፈጠር ነው? በጣም ትፈራለች። እሱም ደግሞ የሆነ በቃ የሆነ ሁለቱም ብቻ ይፈራራሉ። የሆነ ሰዓት ፊቱን ስደባብሰው ምናም ምናምን አደባብሽኝ እያለ ነበር። እና ሀይሚ ባይዘው የሰካራም ሰው ሲያጋጥም አለ ሀይሚ፣ ችግር የለውም በባሏ ነው እያደረገች ያለችው። ሌሎቻችሁ ግን እንዲህ አይነት የሰከረ ሰው ቢያጋጥማችሁ እንጠጣ ምናምን ቢላችሁ እሱን ለማረሳሳት በቃ የሆነ ካጠገቡ ራቅ ነው ማለት ያለባቸው። አሁን እነሱ በሌላ ነገር አይፈላለጉም። ታውቃላችሁ እንደዚህ አይነት ሆነው ነው እየሰሩ ያሉት። ሌሎቻችሁ ደግሞ በሌላ ነገር የማትፈላለጉትን ወንድ እንደዚህ ጭራሽ እንደዚህ ግልጥልጥ ብላችሁ ምናምን ቁምጣ ለብሳችሁ ምናምን፣ ያ ማለት እኮ በቃ ፈልጌ ያለው ና ማለት ነው እና የሃይሜን አይደለም እያልኳቸው ያለው ሌላ ሰው ሌላ። አሁን እናንተ ይህን ቪዲዮ ያመጡት እነሱ እንድትማሩበት ነው። ሌሎቻችሁ ግን እንዲህ አይነት ነገር ከጠጣ ሰው ጋር ቆማችሁ ጭራሽ የነካካችሁ እየደባበሳችሁ ምናምን፣ ሌላ ነገር ክብሪት ጥላው ላይ መጫር ነው የሚሆነው፣ ለወንዱ ማለት ነው። ቤተሰቦች የምር እኔ እውነቱን ነው የምናገረው ያለው አልዋሸም። የምር ይሄ ሁላችሁም እዚህ ጋር ምታየው ሰዎች ከ18 ዓመት በላይ የሆናችሁ ሰዎች ናችሁና እንደዚህ አይነት ነገር ሊያጋጥማችሁ የሚችለውን ነገር ነው የምነግራችሁ ማለት ነው። ሶ ሀይሚና ብሩኬ ትምህርቱን ነው ኦልሬዲ ፕራንኩን ነው የሰሩት እና እሱ ራሱ እየተጠነቀቀ ነበር፣ አንገቱ ወደዛ ወደዚህ እያለ ነበር ና ሌሎቻችሁ የሚጠጣን ሰው በእንደዚህ መልክ አይደለም ማረጋጋትም ሆነ መጠጡም ማስተው ምናምን የምትጠቀሙት ኬዝ እንደዛ አይደለም ቤተሰቦች እንድትማሩበት የምፈልገው የማውቀውን ነገር ነው ነው የምነግራችሁ። ይጠቅማችኋል ብዬ የማስበውን ነገር ነው የምነግራችሁ። ሌሎቻችሁ ደግሞ እንደ ብልግና እኮ ከወሰዳችሁ የፈለጋችሁን ማለት መብታችሁ ነው። ምንም እኔ አይጨንቀኝም፣ የማውቀውን ነገር ከመናገር ወደኋላልም። ሌላው ሲቀጥል ሀይሚ አጠገቤ ቤት እንዳትከራይ ነፃነቴን እፈልገዋለሁ ከኖር ከአብረሃ ይኖር ብላለች። እንግዲህ እንግዲህ አጠገቧ እንዲኖርም አልፈለገችም። ሃይሚ እንግዲህ በነፃነት ማረግ የምትፈልገው ነገር አይደ ነ አላቅም እንግዲህ። ለቀልድ በእርግጥ አይሆንም፣ ቪዲዮ ላይ እንዳለች ታውቃለች፣ ለቀልድ አይሆንም ብዬ ነው የማስበው። ኤኒዌይስ ያው እንዲህ ያለችበት ምክንያት አላውቅም እንግዲህ ግን እንደ ሴት ስታዘቡት በሀይሚ በኩል ብዙ ቻለንጆች አሉ። ግን ደግሞ ብሩክም ደግሞ የራሱ የሆነ ቻሌንጅ አለው። በቃ ማለት የሆነ ብቻ ሁለቱም በጣም በቃ እንትን ነው የሆነ ለሁለቱም የሚከብድ ነገር ነው። ገባችሁ? እዚህ ጋር የሆነ የሁለቱ ፍቅር ይፋ ባለመሆኑ ሁለቱም በጣም እየተጎዱ ነው እንዳሉ የሚሰማኝ እኔ ማለት ነው። ምክንያቱም በቃ ከባድ ነው በጣም እውነት። ስታስቡት በእነሱ ጫማ ውስጥ ቆማቸው ስታስቡት በተለይ በሴቷ በሀይሚ በኩል በጣም ትንሽ የሚከብድ ይመስለኛል። ኮንፊደንስ የላትም ምናምን ነገር ምክንያቱም እውነት ነው። ምክንያቱም ምንም ነገር ካላየች ምንም ነገር እንትን ካላለች በአሁኑ ሰዓት በጣም ይከብዳል። ከአንድ ወንድ ልጅ ጋር ዝም ብላችሁ በዚህ ይህን ያህል ጊዜ ራሱ ስትራመዱ ራሱ በጣም ጎበዝ ናት። በዚህ በዚህ ሀይሚን አደንቃታለሁ፣ ግን ደግሞ ቡቡም የራሱ የሆነ አላማ ስላለው ነው። ሁለቱም ሀሳብ ተሳክቶ የሁለቱም ህልማቸው ተሳክቶ በቅርቡ አንድ ላይ የሚሆኑበት ጊዜ ቢመጣ በጣም ደስ ይለኛል። አንድ ላይ ስላችሁ ልብና ልባቸው የሚገናኝበት ጊዜ ያን ሰውነት አንድ ላይ መሆን ሳይሆን አላደለ ልባችሁ ከልባችሁ በቃ አንድ የምትሆኑበት ጊዜ ያ ጊዜ ይናፍቀኛል። እንግዲህ ቤተሰቦች በጸሎት እናግዛቸው። እንግዲህ ፈጣሪ ይርዳቸው ነው ምለው ሌላ ምንም ምለው ነገር የለም። የእኔ ውድ ቤተሰቦች በጣም ነው የሚያሳዝኑ፣ ብሩኬ እና ሀይሚ በእንደዚህ አይነት ነገር ሲጨነቁ ማለት ነው። እና እግዚአብሔር አለ ለሁሉም ነገር። ቤተሰቦች እናመሰግናለን ባይ